የአቢማክ ትራቭል ቻናል ቤተሰቦች፣ የኢንዶኔዥያ ባህል እጅግ በጣም ሰፊና የተለያየ በመሆኑ ዓለምን ጉድ ያስባሉ በሚባል አስገራሚ ወጎች እና ልማዶች የተሞላ ነው። ቀደም ሲል ከተጠቀሰው የጣት የመቁረጥ ልምድ በዳኒ ጎሳ በተጨማሪ የጉዞ ታሪክን ተመልካችን የሚማርኩ ሌሎች አስደናቂ ነገሮችን ይዤ መጥቻለሁ። ሙሉን በመመልከት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንጀምር። አንደኛ የቶራጃ የሞት ስርዓት። የቶራጃ ህዝብ በሱላዌሲ ደሴት ላይ ይኖራሉ እና ከሞት ጋር ያላቸው ግንኙነት ከዓለም እይታ ፈጽሞ የተለየ ነው። ባህሉ ምንድን ነው? እሬሳ ማቆየት። አንድ ሰው ሲሞት ወዲያውኑ አይቀበርም። ቤተሰቡ ለወራት አልፎ ተርፎም ለዓመታት የሟቹን አስክሬኑን በቤቱ ውስጥ ያስቀምጧል። በዚያ ጊዜ ሟቹ የታመመ ሰው ተብሎ ይገለጻል። ቤተሰቡ ምግቡን ያቀርብለታል እና ይንከባከቧል። የቀብር በዓል የቀብር ስነ ስርዓቱ በአስር ሺዎች የሚቆጠር ዶላር የሚያወጣና ታላቅ ጮኬት ያለ በዓል ሲሆን ብዙ ከብቶች፣ አሳሞች ይታረዱበታል። በደም የተሞላ ትእይንት ነው። የሬሳ ማስወጣት ከጥቂት አመታት በኋላ አስክሬኑ ከቤቱ ወጥቶ ታጥቦ አዲስ ልብስ ተለብሶ በየመንገዱ ከቤተሰቡ ጋር ይጓዛል። ዓለምን ጉድ የሚያስብሎ ምክንያት ደግሞ የሞትንና የሕይወትን ድንበር ደብዛዛ ያደርጋል። የሬሳን ለረጅም ጊዜ በቤቱ ውስጥ ማቆዩትና እንደ ሕያው ሰው አድርጎ ማስተናገድ ለብዙ የዓለም ባህሎች እጅግ አስገራሚ። ሁለተኛ የባላዚ ዝንጀሮ ቤተ መቅደስ ቤተ መቅደሶች ባሊ በሂንዱ ባህል የተሞላች ውብ ደሴት ናት። ግን የቤተ መቅደስ ጠባቂነቷ እጅግ ያልተለመዱ ናቸው። ባሉ ምንድነው? የቅዱስ ጦጣዎች የሚገኘው የዝንጀሮ ደን በሺዎች የሚቆጠሩ ዝንጀሮች የሚኖሩበት ስፍራ ነው። እነዚህ ዝንጀሮች የቤተ መቅደሱ ጠባቂዎች እንደሆኑ እንደሆኑና የአማልክት መልክ መሆናቸው ይታመናል። ዝንጀሮቹ በፍጹም ነፃ ናቸው። በቱሪስቶች ኪስ ውስጥ ይገባሉ፣ ነጽር ይነጥቃሉ፣ እና ከሰዎች ጋር ፍጹም ተቀራርቦ ይኖራሉ። ዓለምን ጉድ ያስባሉ። ምክንያት የሰው ልጅና የዱር እንስሳት በቅድስና ስም እንዲያ የጠበቀ ግንኙነት መፍጠር እምብዛም አይታይም። ለቱሪስት በጣም አስደሳች አስደሳችና ተመሳሳይ ጊዜ አስፈሪ ተሞክሮ ነው። በማንኛውም ሰዓት ጦጣዎቹ ሊነጥቆት ይችላሉ። ሶስተኛ የካርኒቫል ሰልፍ በዓሉ ምንድነው? ኒዌፒ ዋዜማ የባሊ የዝምታ ቀን አዲስ አመት ወይም ዋዜማ ላይ ይካሄዳል። የአካባቢው ማህበረሰቦች ግዙፍ የአስፈሪና በቀለማት ያሸበረቁ የጋኔን እና የመናፍስ ቅርጾች ይሰራሉ። በሰልፉ መጨረሻ ላይ የሰሩት ግዙፍ አሻንጉሊት ይቃጠላል። ይህ የሚያመለክተው የአመቱን ክፉ መናፍስ ማጥፋትና ለመንጻት መዘጋጀት ነው። ዓለምን ጉድ ያስዋሉ ምክንያት ደግሞ የሂንዱ እምነትና የባሊ ባህል ክፋትን ለማባረር የሚጠቀሙበት ትዕይንት ነው እና ድራማዊ ዘዴ ነው። እጅግ ማራኪና ኃይለኛ የጎዳና ትዕይንት ነው። ኢንዶኔዥያ በብዙ ደሴቶች የተዋቀረች በመሆኗ እያንዳንዷ ክልል የራሱ የሆነ አስገራሚ ባህል አለው። ቀደም ሲል ከጠቀስናቸው የቶራጃ የሞት ስርዓት እና የዳኒ ጎሳ ልምዶች በተጨማሪ ዓለምን በአፍ የሚያስይስ ሌላ ልምድ ይሄውና። አራተኛ የአካባቢው ስም ማካሳን ባህል ደቡብ ስሉዌሲ ይባላል። ባህላቸው የፊሲ መርከብ ግንባታ ነው። ባህሉ ምንድን ነው? የፊንሲ መርከብ በመካከለኛው ዘመን የመጀመሪያው ባህላዊ የኢንዶኔዥያ ባለ ሰባት ሸራ ያለው የእንጨት መርከብ ነው። ይሄ መርከብ የሚገነባው በማካሳን ሕዝብ ሲሆን የዘመኑን የቴክኖሎጂ ፈጽሞ ሳይጠቀሙ በእጃቸው ብቻ በባህላዊ መሳሪያ ብቻ ነው የሰሩት። ግንበኞቹ የዛፎችን ቅርጽ እና የእንጨት ሳይለኩ ወይም ሳይሳሉ በልባቸው የሚፈልገውን ቅርጽ ይቀርጻሉ። ይህ የሺ ዓመታት እውቀት ከአባት ወደ ልጅ የሚተላለፍ ሲሆን በዓለም አቀፍ ደረጃ በዩኒስኮ እንደ የሰው ልጅ ቅርጽ ተመዝግቧል። ዓለምን ጉድ ያስባሉ ምክንያት ምንም ንድፍ አለመጠቀም የኮምፒውተር ዲዛይን ወይም የጽሁፍ ንድፎችን ሳይጠቀሙ ግዙፍና ጠንካራ መርከቦችን በአይንና በልብ ብቻ በመስራት እጅግ አስገራሚ ዲዛይን ሰርተዋል። ከፍተኛ ጥረት እነዚህ መርከቦች ዛሬም በዓለም ዙሪያ ለረጅም ርቀት የንግድ ልውውጥና የቱሪስት ጉዞዎችን ያገለግላሉ። የመርከቡ መንፈሳዊነት መርከብ የመገንባቱ ሂደት በመጀመሪያው ዛፍ መቁረጥ አንስቶ እስከ መጀመሪያው የጉዞ ወረቀት ድረስ በመንፈሳዊ ስርዓቶች የታጀበ ነው። አምስተኛ የአካባቢው ስም የኮሮሮ ህዝብ ወይም ባጃው ጎሳ ተብሎ ይጠራል። ባህላቸው የባህል ዘላኖች ነው። ባሉ ምንድነው? የባጃው ህዝቦች በእያንዳንድ የኢንዶኔዥያ ክፍል በተለይም በሱሉዌሲ ዙሪያ የሚኖሩ የባል ዘላኖች በመባል ይታወቃሉ። እነዚህ ሰዎች በባህር ላይ በእንጨት ጀልባዎች ላይ ይወልዳሉ ያድጋሉና፣ ይኖራሉ። ሙሉ ህይወታቸውን በውሃ ላይ ያሳልፋሉ፣ አልፎ አልፎ ብቻ መሬት ይረግጣሉ። በአሁኑ ጊዜ እያንዳንዱ ቤታቸው በውሃ ላይ ግንባታዎችን ላይ አድርገዋል፣ ነገር ግን ከባህል ጋር ያላቸው ጥልቀት ግንኙነት አልተቋረጠም። አለምን ጉድ የሚያስብለው ምክንያት ከፍተኛ የውሃ ውስጥ የመቆየት ችሎታ። የባጃው የአሳ አጥማጆች ያለምንም ኦክሲጅን ማስተንፈሻ እቃ ወይም በውሃ ውስጥ እስከ 13 ሜትር ጥልቀት ድረስ ጠልቀው መቆየት እና እያንዳንዳቹ አንድ በአንድ ትንፋሽ ከ5 እስከ 10 ደቂቃ ሊቆዩ ይችላሉ። ባዮሎጂካዊ ለውጥ ሳይንሳዊ ጥናቶች እንደሚያሳዩት ዓመቱን ሙሉ ውሃ ውስጥ በመጥለቅ ምክንያት የባጃው ሰዎች ስፕሊን የሚባለው የሰውነት አካል ከወትሮ የበለጠ 50% ስፋት አለው። ስፕሊን በሰውነታቸው ውስጥ ኦክስጅንን እንደሚያከማች በመርዳት የውሃ ውስጥ የመቆየት ጊዜን ያረዝማል። የውቅያኖስ ልጆች ተሞክሮ ባህሉን ሲያቀርቡ ለጉዞ ተመልካቾች በምንድር ላይ መኖርን እንደሚያሳውቅ ህዝብ ማቅረብ አስደናቂ ነው። ለጉዞ ታሪክ ጠቀሜታው ይህ ባህል የሰው ልጅ ከተፈጥሮ አካባቢ ጋር የመኖር እንዴት በባዮሎጂ ደረጃ ራሱ መለወጥ እንደሚችል የሚያሳይ ነው። ውሃ ላይ የሚንሳፈፉ ቤቶችን እና የባጃው ልጆችን በጀልባ መጫወቻ ሲያንሳፈፉ የሚያሳይ ቪዲዮ ትዕይንት እጅግ በጣም ልዩና ስሜት ቀስቃሽ ነው። ይህ የባህር ዘላኖች ላይ ያተኮረ ታሪክ ለጉዞ ቪዲዮ ከፍተኛ ትኩረት ያስባል ብለን እናስባለን። ያው ስድስተኛ ባህል በዛፍ ላይ የሚኖሩ ሰዎች። ባህሉ ምንድን ነው? የኮርዋይ ጎሳ በኢንዶኔዥያ ዌስት ፖፖ ክፍለ ሀገር ውስጥ በጥልቅ ጫካ ውስጥ ይኖራሉ። ዋና መለያቸው ባህሪያቸው ቤታቸውን ከፍ ብሎ በዛፎች አናት ላይ በመገንባታቸው ነው። አብዛኛውን ጊዜ ቤታቸው ከ10 እስከ 40 ሜትር ድረስ፣ ከ30 እስከ 130 ጫማ ከፍታ ላይ ይሰራሉ። እነዚህን ከፍ ያሉ ቤቶች የሚገነቡበት ዋና ዓላማ ከጎረቤት ጎሳዎች ሊመጣ የሚችል ጥቃት እንዲሁም ከሞቃታማው የጫካ ትንንሽና የዱር እንስሳት ለመጠበቅ ነው። ዓለምን ጉድ የሚያስብለው ምክንያት ከፍታው እስከ ዛሬ ድረስ አንዳንዶች ጎሳዎች በተግባር ዓለምን ሳያውቁና በዛፍ ላይ ቤቶቻቸው ውስጥ የህይወት መምራታቸው አስገራሚ ነው። አንጻራዊ መገለል ምንም እንኳን አሁን ከውጭው ዓለም ጋር ግንኙነት ቢጀምሩም እስከ 1970ዎቹ ድረስ የውጭ ሰዎችን አይተው እንደማያውቁ ይነገር ነበር። ይህ በ21ኛው ክፍለ ዘመን ውስጥ መኖርና ያለ ዘመናዊ ቴክኖሎጂ በዛፍ ጫፍ ለህይወትም ማቆ መቻላቸው እጅግ አስደናቂ ነው። ሰባተኛው የአካባቢው ስም የቡጊስ ህዝብ ይባላል። ባህል አምስት ጾቶች እንዳሉ ይታመናል። ባህሉ ምንድን ነው? የቡጊስ ህዝብ ከሌሎች የዓለም ባህሎች በተለየ የአምስት የተለያዩ ጾቶች እንዳሉ ያምናሉ፣ ይህን ይቀበላሉ። አምስቱ ጾቶች እናያቸው። አንደኛ ኦሮአኒ ይባላል፣ ወንድ ማለት ነው። ማካነራ፣ ይሄ ደግሞ ሴት ነው። ሌላው ሶስተኛው ደግሞ ካላላይ ይባላል፣ በተፈጥሮ ሴት ሆና የተወለደች ግን እንደ ወንድ የምትለብስ እና የምትሰራ ማለት ነው። አራተኛው ካላባይ፣ ካላባይ በተፈጥሮ ወንድ ሆኖ የተወለደ ግን እንደ ሴት የሚለብስ እና እንደ ሴት የሚሰራ ነው። ብዙውን ጊዜ የሰርግ ዝግጅቶችን ይቆጣጠራሉ። አምስተኛው ቢሱ ይባላል ከሰዎች በላይ የሆነ መንፈሳዊ ኃይል ያለው የሁሉንም ጾቶች ገጽታ ያቀፈ እና እንደ መንፈሳዊ መሪ የሚያገለግል እንደ አማልክት ወይም መንፈሶች መልክተኛ ይቆጠራል። ዓለምን ጉድ ያስባሉ። ምክንያት እጅግ ሰፊ ተቀባይነት ቡጊስ ለብዙ መቶ አመታት ሲጠቀምበት በቆየው በዚህ የአምስት ጾታ ስርዓት ጾታን በተመለከተ ከዓለም አቀፍ ሁለት ጾታ አስተሳሰብ እጅግ የላቀና ተራማጅ አመለካከት አሳይቷል። መንፈሳዊ ሚና ቢሱ የሚባሉ ጾታ ተሻጋሪ መሪዎች በማህበረሰቡ ውስጥ ትልቅ ክብር አላቸው። በሰርግና በሌሎች ስነ ስርዓት ላይ መንፈሳዊ ሚና ይጫወታሉ። ያው እንግዲህ እንደምታውቁት በኢንዶኔዥያ ውስጥ ከ17500 በላይ ደሴቶች አሉ። ከ300 በላይ የሚሆኑ የተለያዩ ጎሶችና ብሔራዊ አሏት። ከሰባት መቶ በላይ የሚሆኑና ቋንቋዎች ይኖርባታል። ይህ ሁሉ ብዛት እያንዳንዱ ደሴት እያንዳንዱ ጫካ እና እያንዳንዱ የባህር ዳርቻ ከሌላው የተለየ በራሱ የዳበረና የዓለም ተገለጠ የሆነ ባህል እንዲኖሩ አድርጓል። እነዚህን ያልተላመዱ ልማዶች ያየንበት ዋና ምክንያት ይህ ነው። የተፈጥሮ መግለል፣ እንደ ኮርዋይ በዛፍ ላይ የሚኖሩ ሰዎች ላይ ያሉ ማህበረሰብ ከዋና ዓለም ለረጅም ጊዜ ተነጥለው ስለኖሩ ልምዶቻቸውን ሳይለውጡ ቆይቷል። ከፍተኛ ክብር ለሞትና ለመንፈስ፣ እንደ ቶራጃ ያሉ ባህሎች ለቀደምት አያቶች እና ለመንፈሳዊ ዓለም ትልቅ ቦታ ይሰጣሉ። ይህ ሞትን እንደ ህይወት ቀጣይ ሂደት እንጂ እንደ ፍጻሜ አይመለከቱትም። ከተፈጥሮ ጋር መላመድ እንደ ባጃው የባህል ዘላኖች ያሉ ህዝቦች ደግሞ ለመኖር ሲሉ ሰውነታቸውን ከዋ ጋር ለመላመድ በዝግመተው ለውጥ እንዲቀር አድርገዋል። ስምንተኛ የአካባቢው ስም የጃቫ ማህበረሰብ ባህል ክሪስ፣ የቅዱስ ስለት አምልኮ ባህሉ ምንድን ነው? ክሪስ ክሪስ የተባለው ስለት ወይም ቢላዋ የኢንዶኔዥያ በተለይም የጃቫን እና የባሊ ህዝቦች ባህላዊና ስርዓታዊ መሳሪያ ነው። ክሪስ ተራ መሳሪያ ሳይሆን ህይወት ያለው ነገርና የቤተሰብ መንፈስ ማከማቻ እንደሆነ ይታመናል። የእያንዳንዱ ክሪስ ብረት በተለየ ጥለት ይሰራል። ጌጥነቱ የብረቱን ዝርዝር ስራና ቅርጹ፣ አንዳንድ ክሪሶች ሞገድ የመሰለ ቅርጽ አላቸው። እያንዳንዳቸው መንፈስ፣ ትርጉም እና ኃይል እንዳላቸው ይታመናል። አንድ ሰው ለብቻው ክሪስ ሊገዛ አይችልም። ይልቁንም ክሪሱ እሱን የሚመርጠው ተስማምቶ እንደሆነ ይታመናል። ዓለምን ጉድ የሚያስሉ ምክንያቶች፣ ህይወት ያለው መሳሪያ ክሪስ እንደ መሳሪያ ብቻ ሳይሆን እንደ የቤተሰብ አባል ወይም መንፈሳዊ ባለቤት አድርጎ ማየት ነው። አንዳንዶች በቤታቸው ውስጥ በልዩ ክፍል ያስቀምጡታል እና በአመት አንድ ጊዜ ስርዓታዊ በሆነ መንገድ በሎሚ ጭማቂ ወይም በአበቦች ያጥቡታል። ኃይል ማመንጨት በአንዳንድ እምነቶች መሰረት በትክክለኛው ጊዜ በቤት ውስጥ የተቀመጠ ክሪስ የሀብት ወይም የጥበቃ ኃይል መልቀቅ ይችላል ተብሎ ይታመናል። በአንጻሩ ክሪስ በስህተት ከተያዘ ወይም ከተጣለ ከባለቤቱ ወይም ከቤተሰቡ ላይ መጥፎ እድል ሊያመጣ ይችላል ብለው ይፈራሉ። ታዲያ ከሪስ በኢንዶኔዥያ ማህበረሰብ ትልቅ እምነት አለው። ዘጠኝ የአካባቢው ስብ የሚናን ጋካባው ይባላል ህዝብ ምዕራብ ሱማትራ ባህል ማትሪላ ስርዓት በሴት የሚመራ ማህበረሰብ ባህሉ ምንድን ነው? በሚናን ጋፓው ማህበረሰብ በምዕራብ ሱማትራ ደሴት ላይ የሚገኙ ውስጥ ውርስ እና የቤተሰብ ስም ዘር የሚተላለፈው በወንዶች ሳይሆን በሴቶች መስመር ነው። ይህ በዓለም ላይ ካሉ ትልቁና እጅግ የተደራጀው በሴቶች የሚመራ ማስሬሊያ ማህበረሰብ ነው። የማስሬሊናል ስርዓት ማለት ንብረት፣ መሬት፣ ቤቶች እና አብዛኛው ንብረት የሚወረሰው ከእናት ወደ ሴት ልጅ ልጆቿ መሆኗ ነው። ወንዶች ንብረት የመውረስ መብት የላቸውም። ቤተሰብ አንድ ወንድ ሲያገባ ወደ ሚስቱ ቤተሰብ ቤት ይሄዳል። ቤቱን የምትመራውም ሴቷ ነች። ዓለምን ጉድ ያስባሉ። ምክንያት የሥልጣን ይዛል። ምንም እንኳን ንብረት በሴቶች ቢተላለፍም የፖለቲካ እና የሃይማኖት አመራር በአብዛኛው በወንዶች አጎት ልጅ ነው። ይህ ስልጣንና የንብረት ክፍፍል በኢንዶኔዥያ ብቻ ሳይሆን በዓለም አቀፍ ደረጃ ያልተለመደና ልጁ የሆነ ማህበራዊ አወቃቀርን ይፈጥራል። የሴቶች ቦታ የሴቶችን የኢኮኖሚ ጥንካሬና የማህበረሰብ ውስጥ ያላቸውን የተከበረ ቦታ በማሳየት ከሌሎች የዓለም ክፍል ጋር ሲነጻጸር ጉድ የሚያስብል ባህል አላት ተብሎ ይታመናል። አስረኛ የአካባቢው ስም የባሊን ህዝብ ባህል ንጋበን ወይም የጅምላ ሬሳ ማቃጠል ስርዓቱና ባህሉ ምንድ ነው? ንጋበን የባሊ ሂንዱ እምነት ተከታዮች የሟች ሰው ነፍስ ከስጋዊ አካል ተላቃ ወደ ቀጣይ ህይወት ሪኢንካርኔሽን እንደ ተሸጋገር የሚያስችል ታላቅ የሪሳ ማቃጠል ነው ስነ ስርዓት ነው። ይህ ስነ ስርዓት እጅግ ውድና ትልቅ ዝግጅት ስለሆነ ቤተሰቦች ወዲያውኑ አይገድሉትም። በምትኩ ለውራት አልፎ ተርፎም ለዓመታት ገንዘብ ይሰባሰባል እና በአንድ ትልቅ ስነ ስርዓት በርካታ ሪሶች በጅምላ ይቃጠላሉ። የስነ ስርዓቱ ሂደት ሟቹ በቀብር ስነ ስርዓቱ ቀን እንደ ንጉስ የሚከበርበት ድግስ ይዘጋጃል። ከዚያም ሬሳው በበዓል እና በጭፈራ ታጅቦ ወደ ማቃጠያ ቦታ ይወሰዳል። ሬሳው የሚቃጠልበት በሬ ወይም ሌላ የእንስሳት ቅርጽ ያለው እንስሳ ሳጥን ጥቅም ላይ ይውላል። ቤተሰቡ የደስታ እንጂ የሐዘን ስሜት አይታይባቸውም፣ ምክንያቱም ነፍስ ነፃ ወጣለች ብለው ያምናሉ። ዓለምን ጉድ የሚያስብለው ምክንያት ከፍተኛው የእሳት ትዕይንት የሂንዱ የቅድስና እምነትና የባሊን አስደናቂ ጥበባዊ ቅርጽ በአንድ ላይ ያጣመረ በዓለም ላይ ካሉ ትልቁ፣ እጅግ አስደናቂው የቀብር ስርዓት ነው። የደስታ ድባብ በአብዛኛው የዓለም ክፍል ቀብር በሀዘንና በዝምታ ሲታጀብ እዚህ ግን በደስታና በጭፈራ በሙዚቃ በመከናወኑ የህይወትና የሞት ፍልስፍናቸውን ምን ያህል የተለየ እንደሆነ ያሳያል። ይሄ እንግዲህ ከወትሮ ከአለም የተለየ ልዩ ባህል ያደርጋታል። ያውም በኢንዶኔዥያ። ኢንዶኔዥያ በብዙ ባህሎች የምትኖር ስትሆን በአብዛኛው ደብተር ታመርታለች ተብሎ ይገመታል።